ሰላም ሰላም፣ ጠናስጥልኝ ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች በባልና በሚስት ስም ተመዝግቦ ካርታ ወጥቶበት እሚገኝ ቦታን በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥቅምት 6 ቀን 2016 በሰበር መዝገብ ቁጥር 235844 አዲስ ውሳኔ ሰጥቷል። ይህ ውሳኔ እንግዲህ በጣም ጠቃሚ ነጥቦችን የያዘና አስተማሪ በመሆኑ ለእናንተ ይህንን ለማቅረብ ወደድኩኝ። እንዳያመልጣችሁ እጋብዛችኋለሁ። እንግዲህ በዚህ ክርክር ዘጠኝ የሚደርሱ ልጆች እናታቸውን ነው የከሰሱት። ልጆቹም በእናታቸው ላይ ክስ ሊያቀርቡ የቻሉት የአባታቸውን መሞት ተከትሎ ነው። እንግዲህ የአባታቸውን የውርስ ድርሻ ከእናታቸው ላይ ሲጠይቁ አባታችን ከእናታችን ጋር አብሮ በጋራ በአንድነት ያወጣው የባለቤትነት ማረጋገጫ ወይም ካርታ አለ፣ ስሙ ተመዝግቧል ስለዚህ እናታችን ሃምሳ ፐርሰንቱን የአባታችንን ከአባታችን የምናገኘውን የውርስ ድርሻ ታካፍለን በሚል በእናታቸው ላይ ክስ ያቀርባሉ። እናትም እንግዲህ አባታችሁን ከማግባቴ በፊት በ1988 ነው ይህንን ቤት የገዛሁት የአባታችሁ ምንም አይነት አስተዋጽኦም ሆነ ገንዘብ የለበትም። ስለዚህ ድርሻ ላካፍል አይገባም የሚል ክርክር ያቀርባሉ። 1988ም ላይ ከሌላ ሰው የገዙት ስለመሆኑ እንግዲህ ይህንን ማስረጃ ያቀርባሉ እነዚህ ዘጠኝ የሚደርሱ ልጆችም ይህንን አላስተባበሉም ወይም ክደው አልተከራከሩም እናታቸው 1988 ላይ ይህንን ቦታ መግዛታቸውን ነገር ግን ልጆቹ እንደ መከራከሪያ የሚያቀርቡት ምንድን ነው ካርታ ሲወጣ ከአባታችን ጋር በአንድነት ወጥቷል እናትና አባታችን የአባታችንም ስም አለበት ስለዚህ በፍትሐብሔር ህጉ 1195 ወይም አንቀጽ 1195 መሰረት ደግሞ በስሙ ካርታ ተመዝግቦ የሚገኝ ሰው የዛ የማይንቀሳቀስ ንብረት ባለቤት እንደሆነ ግምት ይወሰዳል። ስለዚህ ባለ ሀብት ወይም ባለ ድርሻ ስለሆነ 50 ፐርሰንት የውስር ድርሻ ይገባናል በሚል ክርክር ያቀርባሉ። ይህ ክርክር እንግዲህ ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጀምሮ ከፍተኛ ፍርድ ቤት ላይ ይግባኝ ቀርቦበት እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ድረስ ይደርሳል። የፌዴራል የመጀመሪያ ደረጃ ፍርድ ቤት እና የፌዴራል ከፍተኛ ፍርድ ቤት እንግዲህ ይህ ንብረት የጋራ ነው፣ ምክንያቱም በፍታ ብሔር ሕጉ አንቀጽ 1195 መሰረት የማይንቀሳቀስ ንብረት በስሙ የተሰጠው ሰው የዛ ንብረት ባለቤት እንደሆነ ባለንብረት እንደሆነ ግምት ይወሰዳል በሚል የፌዴራል የመጀመሪያ ደረጃ ፍርድ ቤት ልጆች ሊካፈሉ ይገባል። 50 ፐርሰንት የሟች አባታቸውን ድርሻ ሊወስዱ ይገባል በሚል ውሳኔ ይሰጣል። ሚስት በዚህ ወይም እናት ባለመስማማት ለከፍተኛው ፍርድ ቤት ይግባኝ ይላሉ። ከፍተኛው ፍርድ ቤት የስር ፍርድ ቤትን ወይም የመጀመሪያ ደረጃ ፍርድ ቤት ውሳኔን ያጸናል። ስለዚህ እናት ወይም ሚስት እንግዲህ በዚህ አልቆሙም። የህግ ስህተት ተፈጽሟል ስለዚህ በማለት ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤቱታ ያቀርባሉ። እንግዲህ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ ምንድን ያለው ይህንን ቤት እናት እንግዲህ ከአባታቸው ጋር ወይም ከሟች ጋር ጋብቻ ከመመሰረታቸው በፊት በ1988 ከሌላ ሰው የገዙ ስለመሆኑ ተረጋግጧል በስር ፍርድ ቤቶች። እንደዚሁም ልጆችም ይህንን አላስተባበሉም፣ አልካዱም። እውነት ነው። ከጋብቻ በፊት የተፈራ ንብረት ደግሞ የተጋቢው የግል ሀብት መሆኑ ይታወቃል። የባልና የሚስት የጋራ ንብረት ሊሆን የሚችለው እነዚህ ተጋቢዎች በገዛ ፈቃዳቸው በሚያደርጉት የጋብቻውን የጋራቸው እንዲሆን ከተስማሙ ብቻ ነው። ይህም በቤተሰብ ሕጉ አንቀጽ 42፣ 57 እና 85 ላይ በግልጽ ተደንግጎ ይገኛል። አሁን ግን በዚህ ሁለት ወገኖች በሚያደርጉት ክርክር የነዚህ ልጆች አባት ወይም ሟች ጋብቻ ከመሰረታቸው በፊት ያፈሩትን ይህንን ክርክር እየተደረገበት ያለውን ቤት ከእናት ጋር ወይም ከሚስት ጋር ለጊ ጋራ ለማድረግ የጋብቻውን የተስማሙ ስለመሆኑ የቀረበ ማስረጃ የለም። ስለሆነም ቤቱን እንግዲህ የባልና የሚስት የጋራ ሀብት ሊያደርግ የሚችል ወይም ከህግ ወይም ከውል የመነጨ ምንም አይነት ምክንያት የለም። የማይንቀሳቀስ ንብረት ባለቤትነት ማረጋገጫ የምስክር ወረቀት ወይም ካርታ ደግሞ አንድ ሰው በአንድ ንብረት ላይ ያለውን መብት ለማረጋገጥ ሲባል በማስረጃነት የሚሰጥ የማስረጃነት ዛሊው ያለው ዋጋ ያለው እንጂ በራሱ የካርታ መብትን የሚፈጥር አይደለም። ይሄ ለክርክር መነሻ ሆነው ቤት ደግሞ የአመልካችና እንግዲህ የሚስትና የሟች ባል የጋራ ሊያደርገው የሚችል ህጋዊ ምክንያት የለም። የሟች ስም ደግሞ በካርታው ላይ መጠቀሱ ብቻ ይሄንን ቤት ይሄንን ንብረት የጋራ ሊያደርገው አይችልም። የማይንቀሳቀስ ንብረትም ወይም ቤትን አስመልክቶ በሚመለከተው የአስተዳደር አካል የመሬት ልማትና ማኔጅመንት ጽህፈት ቤት የሚሰጠው ካርታ ደግሞ በክርክር ሂደት የሚኖረው ዋጋ እንዲሁም ማስረጃውን ማስተባበል የሚቻልበት ሁኔታ አስመልክቶ በፍታ ብሔር ህጉ አንቀጽ 1195 እና 1196 ላይ የተመለከቱ ድንጋጌዎች አተገባበርም ይህንኑ አጠቃላይ የተያዘውን ጉዳይ ማዕከል ባደረገ መልኩ ሊተረጎሙ ይገባቸዋል። በመሆኑም እንግዲህ እነዚህ የዘጠኝ ልጆች አባት የንብረቱ ተጋሪ ሊሆኑ የሚችሉበት ህጋዊ ምክንያት በሌለበት ያ ማለት ንብረቱን ባላፈሩበት ወይም ደግሞ ከሚስት ጋር የጋ ብቻውን ማድረጋቸው የጋራ ለማድረግ ባልተመለከተበት ከውል ወይም ከህግ የሚመነጭ መብት ይህን የሚፈጥርላቸው በሌለበት ሁኔታ ስማቸው በካርታው ላይ በመመዝገቡ ብቻ ቤቱ የቤቱ ግማሽ ድርሻ ለወራሾች ይገባቸዋል በሚል የፌዴራል የመጀመሪያ ደረጃ ፍርድ ቤት የሰጠው ውሳኔ፣ እንደዚሁም ደግሞ የከፍተኛ ፍርድ ቤት ያጸናው ውሳኔ አግባብ አይደለም፣ በህግ አተረጓጎም መሰረታዊ የህግ ስህተት የተፈጸመበት ሆኖ አግኝቸዋለሁ። በመሆኑም እንግዲህ ይህ ቤት የሚስት ብቻ ንብረት ነው፣ በ1988 ከሌላ ሰው ገዝተው የያዙት ያገኙት ንብረት ነው እንጂ ስማቸው ስለተጠቀሰ ብቻ ሟች ባለመብት አያደርጋቸውም። እንደዚሁም ሟችን ተከትሎ ደሞ የሟች ልጆች፣ የአባት ልጆች፣ የባል ልጆች የዚህን 50% የውርስ ድርሻ አይገባቸው፣ ሙሉ በሙሉ ይህ ቤት የሚስት ወይም ደሞ የእናታቸው ድርሻ ነው በሚል እንግዲህ ውድቅ አድርጓል ማለት ነው። ክርክሩን ከዚህ መገንዘብ እንደሚቻለው እንግዲህ በካርታ ላይ የሁለት ሰው ስም በመጠቀሱ ብቻ የአንድ ሰው ስም በመግባቱ ብቻ ካርታ በራሱ የመብት እንደማይፈጥር የይዞታ መብት የባለቤትነት መብት እንደማይፈጥር ነገር ግን የምስክር ወረቀት እንደሆነና ያንን ለማስረዳት የሚቀርብ ማስረጃ የማስረጃነት ሚዘና ብቻ ነው እንጂ ያለው። አንድ የትዳር አጋር ከሌላ የትዳር አጋሩ ጋር እየኖረ አንድ የትዳር አጋር በፊት አግኝቶት የነበረው ቤት ላይ በሆነ አጋጣሚ ጋብቻው ሲገቡ በሁለቱም ስም ካርታ ቢወጣ ከውል ወይም ከሕግ የሚመነጭ መብት እንዳለው ወይም ደግሞ እዚህ ቤት ላይ መብት ያለው መሆኑን ካላረጋግጠ በስተቀር ስሙ ስለተመዘገበ ብቻ ያ ቤት የኔ ነው ብሎ መጠየቅ እንደማይችል ክሌም ማድረግ እንደማይችል ነው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ በዚህ ጥቅምት 6 ቀን 2016 በሰበር መዝገብ ቁጥር 23 44 ውሳኔ የሰጠው። ይህ ውሳኔ እጅግ ይጠቅማችኋል፣ አንድ ነገር ያስተምራችኋል ብዬ ተስፋ አደርጋለሁ። አብሬያችሁ የነበርኩት የእናንተው ጠበቃና ሕግ አማካሪ ሱፋ ከበር የነበርኩኝ። መልካም ጊዜ እንደሆነላቸው እመኛለሁ።